የምንገኘው የካዛንቺስ የኮሪደር ልማትና መልሶ ማልማት ላይ ነው። እንደሚታወቀው ስምንት ኮሪደሮችን በሁለተኛው ዙር ኮሪደር ጀምረናል። የካዛንቺስ ተጠናቋል። የካዛንቺስን ኮሪደር ስናነሳ ከምንም ነገር በፊት ማንሳት ያለብን የካዛንቺስ አካባቢ የቀድሞውን ሁኔታ ማስታወስ ነው። የካዛንቺስን ስን አጠቃላይ የቀድሞ ሁኔታ ስናስታውስ እጅግ ለመኖር አስቸጋሪ የሆነ ያረጀ በርካታ ማህበራዊ ስብራት ያለበት ኢኮኖሚ ስብራት ያለበት ጎስቋላ የሆነ ኑሮና የወንጀሎችም ጭምር ብዙ መናኸሪያ እንደነበረ እናስታውሳለን። ውበት ብቻ አይደለም የሰው ሕይወትም ጭምር ብዙ የተጎሳቆለበት ነው። ያም ብቻ ሳይሆን በርካታ የመሰረተ ልማት እጥረት የነበረበት ነው። በፕላን ካልተሰሩ የከተማችን አካባቢዎች አንዱ ነው ማለት ይቻላል። እንግዲህ እርጅና ሲጫጫ ነው የማይወዳድቅ እና የማያስጠላ የለም። የቀድሞ ውበት እንኳን መጠበቅ አስቸጋሪ ነው የሚሆነው። ይህንን ተመልክተን ካዛንቺስን እንዴት መልሰን እናልማ፣ የኮሪደር ልማቱን እንዴት ውጤታማ እናድርገው ብለን ስናልም የመጀመሪያው ትኩረታችን ሰው ነው። ካዛንቺስ ላይ በርካታ ሰው ይኖራል። እነኚህ ነዋሪዎቻችንን እንዴት አድርገን የተሻለ አኗኗር፣ የተሻለ መኖሪያ ቤት፣ የተሻለ መኖሪያ አካባቢ ማህበራዊ መሰረታቸውን ሳይለቁ ወይም ደግሞ ሳይበጣጠስ ሳይበታተኑ ነገር ግን የነሱ ሕይወት የሚሻሻልበትን ሁኔታ እንዴት አድርገን ማምጣት እንችላለን የሚለውን ነው ያቀር ነው። በቅድሚያ ቤት ገነባን፣ መሰረተ ልማት አሟላን፣ የተሻለ ኑሮ የሚኖሩበትን አካባቢ ፈጠርን፣ ኔይበርሁድ የሚባለውን ፈጠርንና ህዝቡን ወደዛ ወደ ማዛወር ሄድን። አንዳንዶች ለምን እዚሁ ካዛንቺስ ሳሰሩላቸውም ነበር ይላሉ። ያን ማድረግ አይቻልም። ምክንያቱም ቦታ ያስፈልጋል ለመስራት፣ ሰው ሳይነሳ አካባቢ ሳይጸዳ ቤት ሊሰራ አይችልም እና የሆነች አንድ መንደር ሳይሆን ሙሉ ካዛንቺስ ስለሆነ የምናነሳው ከዛ አንጻር ጥሩ የመኖሪያ ቤት አካባቢ መርጠን በአቃቂ ክፍለ ከተማ ሁለት ቦታዎች ላይ ገላንጉራ በሚባለውና አቃቂ ክፍለ ከተማ ወደ ሲሲያርዲ አካባቢ ሁለት ጥሩ መኖሪያ ቤት አካባቢዎችን ፈጥረን ትላንት እዚህ ካዛንቺስ ያልነበራቸውን መሰረተ ልማት እንዲኖራቸው ደረጃውን የጠበቀ ትምህርት ቤት ከመዋለ ሕጻናት እስከ ሀይ ስኩል እዛው መንደራቸው ውስጥ እንዲኖር ተደርጎ መጸዳጃ ቤት ያለው ለሰው ክብር የሚመጥን በአካባቢው ላይ ደግሞ ማህበረሰቡ ወጣ ብሎ የሚናፈስበት፣ የሚጫወትበት ማህበራዊ መሰረቱም ሳይለቅ ወይም ደግሞ ሳይበታተን የሚኖርበትን ትስስሩን ጠበቅ አድርጎ እንዲኖር በሚያደርግ ሁኔታ ተሰርቷል። የሰውን ህይወት በዛ ደረጃ የሰውን አኗኗር ትኩረት ሰተን የመመገቢያ አዳራሾች፣ የህፃናት ማቆያዎች፣ የዳቦ ቤት፣ የእንጀራ መጋገሪያ ፋብሪካ በአካባቢው ላይ አድርገናል። እሱም ብቻ ሳይሆን ካዛንቺስ በርካታ ጥገኞች የሚገኙበት በርካታ ቤት አልባዎች በየሰው በረንዳ ጠጋ ብለው የሚኖሩ ያው ተረታችን ኑሮ ካሉት የሚባለው ስላለ እንደዛ የሚኖሩ የከተማችን ነዋሪዎች ነበሩ። አልዘነጋናቸውም። ጥሩ መጠለያ መኖሪያ ቤት ሰርተን እነሱም ራሳቸውን ችለው መኖሪያ እንዲያገኙ ካደረግን በኋላ የስራ እድል እንዲፈጠርላቸው ሰርተው መኖር እንዲችሉ በማድረግ ነው ካዛንቺስም ማልማት የጀመርነው። ካዛንቺስ በአጠቃላይ የመንገዱ ርዝመት 40 ኪሎ ሜትር የሚሸፍን ነው። የእግረኛ መንገድ ወደ 81 ኪሎ ሜትር ይሸፍናል። የሕፃናት መጫወቻዎች ወደ 15 አካባቢ አሉ። እንደዚህ አይነት የሕዝብ መዝናኛ ፓርኮች ወደ 16 አሉ። በሁሉም ቦታ ላይ ማህበረሰቡ በጋራ የሚጠቀምበት፣ የሚዝናናበት አረፍ የሚልበት ቦታ እንዲያገኝ ልዩ ትኩረት ነው የተሰጠው። ቤተ መጻሕፍት አለን። ማንበብ ልምዳችን እንዲሆን አዳዲስ ልምዶችን እያዳበርን ባህል እያደረግን መሄድ እንድንችል ነው። እዚህ ጋር የህጻናት መጫወቻ አለ። ይሄ ለየት ያለ ፓርክ ነው። ይሄ ሊሆን ያስፈለገበት ዋናው ምክንያት ካዛንቺስ ታሪካዊ ነው፣ ጥንታዊ አካባቢያችን ነው። ስለዚህ የተወሰነ ሰው ብቻ የሚጠቀምበት ሳይሆን ማህበረሰቡ በስፋት የጋራ መጠቀሚያ ቦታ ሆኖት በጋራ መጠቀም እንዲችል የማህበረሰብ ወይም ደግሞ ፓብሊክ ኤሪያ፣ ብዙሀን የሚዝናኑበት፣ የሚጫወቱበት፣ አረፍ የሚሉበት፣ ትዝታቸውን የሚያጣጥሙበት ቦታ እንዲሆንላቸው ለየት ያለ ኢንቨስትመንት ነው ያደረግነው። ለግል ወይም ደግሞ ለሆነ አንድ መሰረተ ልማት ብቻ እንዲውል አልፈለግንም። ለማህበረሰብ የጋራ ጥቅም እንዲውል ተደርጓል ማለት ነው። ለልደት፣ ለተለያዩ ሁነቶች እጅግ በጣም ውብ ናቸው። የከተማችን ነዋሪዎች፣ የሀገራችን ህዝቦች ማንኛውም አይነት ሁነት በተለየ ሁኔታ ማካሄድ ቢፈልጉ ድንቅ ቦታ ተዘጋጅቶላቸዋል። እንኳን ደስ ያላችሁ፣ ኑ ተጠቀሙበት፣ የእናንተ ነው ማለት እወዳለሁ። ይህ እንግዲህ ግራቀኙ የሚታየው በጣም የሚያምር ፋውንቴን ነው። ውስጡ ስንገባ ሰርግ፣ ልደት የተለያዩ ሁነቶችን ማድረግ ያስችለናል። እጅግ በጣም ያምራል። በአይነቱ ልዩ ነው። ውሃ ከሰማይ የሚፈስ ነው የሚመስለው። ከላይ ደግሞ ውሃው የሚወጣበት ቦታ አረንጓዴ ነው። ግቢው አረንጓዴ ነው። በጣም ያምራል። መረማመጃ ነው። በስሩ ውሃ ይሄዳል። ህጻናት እንደዚህ አይነት ነገሮችን በሚያዩበት ሰዓት በጣም ደስ ያሰኛቸዋል። አእምሯቸውን ለምርምር ለማዋል እጅግ የሚረዱ ብዙ ነገሮች አሉ። እዚህ ጋር አሁን በእንስራ የምናየው የተለያዩ ባህላዊ መሳሪያዎቻችንን በፋውንቴን በሚስብ እጅግ በጣም ቴክኖሎጂን ተጠቅመን ቴክኖሎጂው ከባህላዊ እኛ ጥንታዊ ከሆኑ መሳሪያዎቻችን፣ እቃዎቻችን፣ ባህሎቻችን ጋራ ተሰናስለው አንድ ላይ ሳቢ በሆነ ሁኔታ የተሰሩበት ነው እና እንማርበታለንም እናስተምርበታለንም እንደገና እንዝናናበታለንም ማለት ነው። አራቶቹም በጣም ያምራሉ። የምናየው ምግብ ቤት ቀለል ባለው ሁኔታ የተሰራ፣ ማህበረሰቡ ግን እዚህ አካባቢ ሲጠቀም የሚፈልገውን መጠቀም እንዲችል ምርጫዎች እንዲኖሩት ተደርጎ የተሰራ ነው። በኮሪደር ልማት የሚሰሩ ስራዎች አዳዲስ መሰረተ ልማቶችን መስራት ብቻ አይደለም፣ የነበሩንም መሰረተ ልማቶች አድሰን አሳምረን አስውበን ንጹህ አርገን የመጠቀም ልምድን ጭምር ነው ያዳብርንበት። እነኛውን ጎስቆል ያሉ ህንፃዎች ነበሩ ከዚህ ፊት ስናያቸው መልካቸው አያምርም፣ አይስብም። አሁን ግን ቀለም ተቀብተውም አንዳንድ ማስተካከያዎችና የእድሳት ስራዎች ተሰርቶላቸው ታሳል ላይ ተደርጎ ለመንገዱም ለአካባቢው ውበት ናቸው ለራሳቸውም ለነዋሪዎቹ ምቹ ሳቢ ሆነዋል ማለት ነው። በርካታ ተጀምረው ያላለቁ የነበሩ መሰረተ ልማቶችም ኮሪደር ልማትን 247 ስንሰራ፣ ሌሊት ቀን ስንሰራ፣ እነሱንም እንዲሰሩ እያበረታታን ጥሩ አድርገው ሰርተዋል። አምረው ክላድ አድርገው ግማሹ በአልሙኒየም ግማሹ በስሚንቶ ግማሹ በድንጋይ ከላዳ አድርገው ጥሩ አድርገው አሳምረዋል። እዚህ ጋር የምናየው ይሄ የቅድመ አንደኛ ደረጃ ትምህርት ቤት ነው። ቅድመ አንደኛ ደረጃ ትምህርት ቤት ሕፃናት መጫወቻ አለው። ልጆች በጨዋታ መማር እንዲችሉ በአዲሱ ኳሪኩለም መሰረት የተዘጋጀ ነው። ምር ያለ ሳይክል መንገድ አለ። ካዛንቺስ ላይ ብቻ 20 ኪሎ ሜትር በላይ የሳይክል መንገድ ተሰርቷል። እንግዲህ መንገድ ለተሽከርካሪ ብቻ ነበር አዲስ አበባ ላይ ለዛውም ጠባባ መንገዶች። አሁን ግን መንገድ ለእግረኛ፣ መንገድ ለሞተር አልባ ትራንስፖርት፣ መንገድ ለተሽከርካሪ እንዲሆን ተደርጓል። መንገዶቻችን ማማር ብቻ አይደሉም፣ የሚያምሩ ስማርት መብራቶች ተገጥመዋል። እነኚህ ስማርት መብራቶች ብዙ አገልግሎት ነው ያላቸው። ውበት ብቻ አይደለም፣ እንደምናየው ውበታቸውም በጣም ድንቅ ነው። ነገር ግን ከዛ ባለፈ ብዙ አገልግሎት አይነቶችን የያዙ መብራቶች ናቸው። ካሜራ አላቸው፣ የተለያዩ መረጃዎች መያዝ ይችላሉ። ከምንሰጠው የቴክኖሎጂ አገልግሎትና አዲስ አበባን ስማርት ከተማ ከማድረግ ሕልማችን ጋራ አያይዘን በጣም ወሳኝ የሆኑ መሰረተ ልማቶች ከመሬት በታይ ተሰርተዋል። ስድስት አካባቢ የሚሆኑ የመሰረተ ልማት አይነቶች የመብራት፣ የቴሌኮም፣ የውሃ፣ የፍሳሽ፣ የአይቲኤስ ኢንቴሊጀንት ትራንስፖርት ሲስተም የምንለው ነው፣ የደህንነት ካሜራዎች እና በቴክኖሎጂ አገልግሎት ለመስጠት የሚያስችሉን ወሳኝ የሆኑ መሰረተ ልማት አይነቶች መሬት ውስጥ ተሰርተዋል። እንግዲህ የምንሰራው ለዛሬ ብቻ ለመሆኑን የሚያሳይ ነው። ሰዎች ያምራል፣ ብልጭልጭ ነው፣ ውብ ነው፣ ነገር ግን የሚል ይጨምሩበታል። ምንም ነገር ግን የለውም፣ ያምራል። ውበትም ንጽህናም ይገባናል። ያን ካዛንቺስ ላይ ምና የነበረው ቆሻሻ አይመጥነንም። ንጹህ ቦታ ለመኖር፣ ንጹህ አካባቢ ለመኖር፣ ንጹህ አየር ለመተንፈስ ይገባናል። አሻራውን ስናስቀምጥ ለዛሬ ትውልድ ለነገ ትውልድ እዳ እንዳናስተላለፍ እዳውን እኛ ተሸክመ ነው። ነገር ግን ደግሞ የሚቀጥለው ትውልድ ላይ ምን እንዳማስተላለፍ የምንችል ስራዎችን እየሰራን ያለ ነው። እንዲህ አይነት የምናያቸው የእግር ኳስ ሜዳዎች ሶስት ባንድ ሜዳዎች፣ ልጆች በትምህርት ቤቶቻቸው አካባቢ መጫወቻ ሜዳ ያስፈልጋቸው የአዲስ አበባ ልጆች ያሳዝናሉ። በየአቧራው ላይ በየመንገዱ ላይ በየአካባቢው በማይመች ሁኔታ ነው ኳስ የሚጫወቱ። በጣም ኳስ ይወዳሉ፣ ስፖርት አድናቂዎች ናቸው፣ ይገባቸዋል። ነገር ግን ደግሞ በቂ መሰረተ ልማት የለም። ስለዚህ ለዚህ ትኩረት ሰጥተን መስራት ተገቢ ነው።